የማትወጣውንና የማትችለውን ነገር በመነካካት ጉዳዩን ለሕግ ይፋ አደርጋለሁ በሚል ሐሳብ የጸጋን ሕይወት ቤዛ አደጋ ላይ ጣለችው። ሰውየው በተደጋጋሚ እየደወለ ጓደኞችሽ ከዚህ ነገር ላይ እጅሽን እጃቸውን ካላነሱ እኔም አንቺም እነሱም ተያይዘን እንተላለቃለን ሲል አስፈራራት። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድ እና የተከበራችሁ የበጎ ቤተሰቦች እና የአፍላ ፍቅር ተከታታዮች ቤተሰቦች እንዴት ናችሁ? እኔ አለሁኝ፣ አልሐምዱሊላህ፣ ሰላም ነኝ። በመጀመሪያ ላይክና ሰብስክራይብ አድርጉ። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዳትረሱ፣ ላይክም እንዳትረሱ። እንዲሁም ደስ ካላችሁ አሳብ አስተያየታችሁን ኮሜንቱ። ቤቴ ቤታችሁ ነው፣ ክፍት ነው ማለት ነው አይፈልግም እንግዲህ፣ ወደ ሀሳቤ ስመጣላችሁ ጸጋ ለቤዛ እያለቀሰች ስላለፈው ሕይወቷ ስትነግራት ይህ ነገር ከኔና ካንቺ መውጣት የለበትም እያለች ብትነግራትም፣ ቤዛ ግን እኔ ወይ በጓደኛዬ በመወዳ ጓደኛዬ ወይም ደግሞ በትንሿ እህቴ የሚሆነውን ነገር ሲሆን እያየው ዝም የማልለውን ነገር ባንቺ ላይ ተደርጎብሻል ና ዝም አልልም ስትል ጉዳዩንም ለህግ እንደምታመለክት ሰውዬውንም በህግ እንደምታስፈልገው ወይም ህግ ጋ ወስዳ እንደምታቆመው ደጋግማ ለጸጋም ብቻም ሳይሆን ለጓደኞቿ በዙሪያዋ ላሉት ጓደኞች አጥብቃ ተናግራለች። ነገር ነገር ግን ይሄ ነገር ለጸጋ አልጠቀማት። እስከ ዛሬ ለማንም ያልተነፈሰችውን ለቤዛ ብትተነፍስም፣ ቤዛ ግን ይህ ነገር ሊታረም ይገባል፣ ህግ ሊያውቀው ይገባል በማለት ነገሩን ህግ ጋር በማያያዝ ሰውየው ጸጋ ያንን ጉዳይ ይሸፈን ይሸሸግ የተባለውን ጉዳይ ለሰው እንደተናገረች ሰውየው ግልጽ ሆኖለታል። ጸጋ ለሌላ ሰው ነግራ ያ ሰውዬ ደግሞ ሌላው ሰው ደግሞ ያንን ነገር ለህግ አካል ወስዶ ሰውየውን ተጠያቂነት ወይም ኃላፊነት እንዲወስድ ማድረግ ለሰውየው እየማረ ሸክም የሆነበት ሰውዬ ወደ ጸጋ ይደውልና ያለው አማራጭ እሷን ማስፈራራት ስለሆነ ወደ እሷ ያለውን ዛቻውን ዝቶባታል። እንግዲህ ጸጋ የማርሸክም ቢሆንባትም ስለ ሰውየው ማስረዳት እና መናገር፣ ነገር ግን ይህ ነገር መቀረፍ አለበት። ልጅነትሽን፣ ጨዋታሽን፣ እንዲሁም ሳቅሽን ነው የቀማሽና ይህ ሰውዬ መታረም አለበት፣ ዋጋውንና የእጁን ማግኘት አለበት የሚል ሀሳብ እንዳነሳችው ትንሽም ቢሆን ተስማሚነት ያላት ይመስል ነበረ ጸጋ ግን ተስማሚነቷን መቶ ፐርሰንት ባታደርገውም በጸጋ በቤዛ ሀሳብ የ ከመቶ ፐርሰንቱ ሀያ አምስቷን ብትገድፋትም ግን መቶ ፐርሰንቱን የሚሆነውን ይቅር የሚል ነበረ። ይቅርብኝ ይህ ነገር፣ ምክንያቱም ሰውየው ክፉ ነው፣ ይገለኛል፣ ለህይወቴ ያሰጋኛል እኔ ይላ ህይወቴ፣ አንድ ነገር ከደረሰብኝ በኋላ ማንም ሰው ምንም ቢጮህ ምን ይሰራልኛል? ማንም ሊያድነኝ አይችልም። ሰውየውን የሰውየው ክፋት እኔ እንጂ ማንም ሰው የሚያውቀው የለም ስትል ጸጋ ለቤዛ ነግራታለች። ቤዛም የፈለገ ነገር ቢሆን ሀታ እንኳን የኔን ፎቶና ያሬድን ፎቶ ለማየብት ሰጫትም እንዲሁም። በፍቅሩ አብዳለች ብለሽ አቀናብረሽን በትነግሪያትም። እኔ ከዚህ ከዓላማዬ ማንም ሰው ሊያስወግደኝ አይችልም። ይህ ነገር ተፋልሜና ተጋፍጬ እውል ላይ ሳላደርሰው አልቀርም። ምክንያቱም እኔ ቤዛ ነኝ። በትንሿ እህቴ ወይም በማውቃትና በመወዳት ጓደኛዬ ሲሆን አይቼ ዝም የማልለው ነገር ስለሆነ፣ የተፈጸመብሽ ስላታለች እንዲሁም ቃሏን በማክበር ቢዛ ወደ ያሬድ ጋር ትሄድና ለሀሳቧ ግዳፍ ትጠይቀዋለች። ለሀሳቧ ግዳፍ ስትጠይቀው ያሬድም በዚህ ነገር እጇ እንዳይገባበትና ሀሳቧንም እንድታነሳ ይነግራታል። ቤዛ ግን እንኳን ሀሳቧን ልታነሳ እንዳውም ስትቀር አንተ ትቀራለህ እንጂ የኔ ሀሳብ ገዳፊ ማገኘ ገዳፊም አላገኘም ቢቆይም እገፋበታለሁኝ አይቀርም ስትለው አስጠነቀቀች። እሱም መላቅጡም ቢጠፋውም ቢደናገርም ቢደናገጥም ምንም ሊያደርግ አልቻለም። እሷም ያላት አማራጭ ይህ ነው ጓደኝነት፣ ይህ ነው ፍቅረኛ አማማችነት ስትል ብትጠይቀውም፣ እሺ ምን ላድርግ? ምክንያቱም አንቺ የማትወጪው ጣጣ ውስጥ ነው ልትገቢ ያልሽው እና በርቺ ጠንክሪ ልበልሽ ወይስ ከዚህ ነገር ተቆጠቢ ልበልሽ ቢላትም፣ አንተ እኔ ሌላ ጣጣ ውስጥና አንተ የማትፈልገው ወይ የማልፈልገው ነገር ውስጥ እንድገባ ብለ ሳይሆን የድሮ የጸጋ ጥላቻ ስላለብህ ነው እሷን እንድረዳት ወይ እንዳግዛት አትፈልግም ብላ ነግረዋለች። እሱም ጉዳዩ ከዛ ጋር የተያያዘ እንዳልሆነ ነግሯታል። በመጨረሻም ያንተ ጓደኝነት ወይም ፍቅረኛነት ለዚህ ለችግር ወይም ትቸግረኝ ካረዳኸኝና ከጎኔ ካልሆንክልኝ አያስፈልገኝም። ለእስካሁን ለነበረን ቆይታ አመሰግናለሁ ብላ አጠገቤ እንዳትደርስ ብለው ነበር። ያዴድ ግን በዚህ አልተዋትም። በዛም ብሎ በዚህም ብሎ የመኮራረፉ ነገር ስላስጨነቀው አጠገቧ ሄዶ ከጎኗ እንደሚሆን እንደሚያግዛት እንዲሁም ጠበቃ ይዞ እንደሚረዳት ለቤዛ ተነጋግረው ነበር። እሷም ይህ ነገር አላስደሰታትም። ምክንያቱም መጀመሪያ መደገፍ ነበረብህ። አሁን እኔ ተጽዕኖ ስላሳደርኩብህ፣ ስለተጫንኩህ፣ ስለገፋፋሁህ ነው ወይስ አንተ ህሌና እህቴ ብትሆን ብለ እህቴ ብትሆን ብለ ሀስበ ህሌና ወቀሰህ ነው ብትለውም፣ እሱማ ልክ ነሽ፣ ያው ህሌና ያም ወቀሰኛል። ብቻ አለኩላህ ለምን አደከመሽ? ከዚህ በኋላ ከጎንሽ ነኝ አልኩሽ አይደል? በዚህ በማለት ጥያቄዋን ከጎኗ እንደሚሆንላት ነግሯታል። የቀረውን ቀጣይ ቪዲዮ ላይ ክፍል 151 ላይ የምናየው ይሆናል። በመቀጠልም ቦቼ ና ሄቨን ታረቁ። ኢዮሲያስ የሄቨን እና የቦቼ መጣላት ደስታ በደስታ ያደረገው ሲሆን እሷንም እልክ በልክ አስገብቶ እሰይ ደጋረግሽው ቦታሽ አልነበረም አይ መጥንሽ ነበር እያለ ቢያዝጋትም እሷ ስለማን ነው የምታወራው? ምንም አልገባኝም እያለች እባክሽ፣ ታውቂዋለሽ፣ ስለ ቦቻራ ነው ቢላትም እንዳውም ያውልህ ያው መጣ የመጣላትና ወይም ደግሞ እየክፋት አጠገብ እውነት እንዳትደርሰው ብዬ ከሆነ ላሳይህ ስትል አሁን እስኪ እውነት ሽን ከሆነ ውሸት ለውሸት ከሆነ የተጣላችሁት እስኪ ልጅ ሲላት እሷ አንገቱ ጋር ሄዳ ጥምጥም ብላ ቦቼ ናፍቀኸኛል ስትለው ዮሲያስ ምንም ማድረግ አልቻለም ነበር። በብስጭት ውጭ እሱም እኔ እኮ ጨነቀኝ ገኒ፣ አንድ ጊዜ ሄድ ስትኝ፣ አንድ ጊዜ ና ቶሎ ስትኝ እሷም እኔ እኮ ወድጄ አይደለም ለህይወትህ ስለመሳሳና ስለማስብልህ ነው ትለዋለች። እሱም እንደዚህ እንደተኮራረፍን ወይ ደግሞ አይንህን ላፈር እንዳልችኝ ሳምንት ቢሆን ኖሮ ከስራ ላቋርጡላ ወስኜ ነበረ። እንኳንም ታረቅን እያለ በደስታ እየፈነደቀ ታጠገቧ ሄዷል። ይህ ነበረ ኢዮስያስ ምንም ነገር ማድረግ አልቻለም። አንድ ጊዜ ሲደሰት ወይ ያለሷ እሷ ጋር ሲደርስ ደህና እሷ ጋር ሲደርስ ይጀንነዋል፣ ከእሷ ሲርቅ ፍቅር ፍቅር ደግሞ ያጥነገንገዋል። ለማንኛውም ቤተሰብ መጨረሻውን የምናየው ይሆናል። ለቤቴ አዲስ ከሆናችሁ ላይክ ማድረጋችሁን አድርሱ፣ እንዲሁም ሰብስክራይብ ማድረጋችሁን አድርሱ። እወዳችኋለሁ፣ ሀባይቢ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ረህመቱላህ በረከቱ